ተንገብገበ ለምን ትሞታለህ? ለምን ተቃጥለ ትሞታለህ? ለምን አይመጣም? ለምን አይሰራብህም? እግዚአብሔርም በጳውሎስ እጅ እጅግ የሚያስደንቅን ተአምራት ያደርግ ነበር። ተዋርጄ ከሠራልኝ ለምን አልዋረድም? እሱንም ያሰራው የእኔ አለመቻል ከሆነ ድቅቅቅ ለምን አልልም? በእጁ ሰራ ይልና አልበቃ አለው ጊዜም እጁ አልበቃ ተጠበበው ርቀተዋ ኦፕሽን አይደለም። ቢኖር ጥሩ ነው እምትለው አይደለም። ያለመንፈስ ቅዱስ አይጫልም። ይህ ስጋ ለባሽ የፈጠረው ቴክኒክ አይደለም። ክርስትና በመንፈስ የሚደረግ ኑሮ ነው። ልባችሁ ባያምነውም አንደበታችሁ ይናገረው እና የሚመጣ ላይመስል ይችላል እና አለማመኔን ዕለፍና ስራ ፕሪቬል ሳውዮኬ ነው የእግዚአብሔር ቃል መራመድ ጀመረ። ጳውሎስ የለም ሲሉት እኔ ይራመዳል። ዘጠና ፐርሰንት ያለመንፈስ ቅዱስ በጭንቅላት ብቻ መኖሩ ትችላለህ። ማንም እንደሚኖረው ትኖራለህ። ክርስቲያን ግን አትሆንም። ጳውሎስ ኤፌሶን መጣ ይላል እና ወደ ኤፌሶን ሲመጣ ሰዎች ሲፈልግ አስራ ሁለት ሰው አካባቢ ያገኘ እና አስራ ሁለቱን ደቀ መዛሙርት ናቸው ነው የሚላቸው መጽሐፍ፣ የዮሐንስ ደቀ መዛሙርት ናቸው። ደቀ መዝሙር ማለት ተከታይ ማለት አይደለም። ትርጉሙ ከተከታይ ያልፋል፣ ከተከታይ ይዘላል፣ ከተከታይ ይበልጣል አስተማሪውን የሚመስል ማለት ነው። ስለዚህ በጣም ዴዲኬትድ ናቸው፣ በጣም ሲሪየስ ናቸው። የዮሐንስን ትምህርት፣ የዮሐንስን ጥምቀት፣ የዮሐንስን አካሄድ በጣም አጥብቀው የተከታተሉ አይነት ሰዎች ናቸው። ዝም ብሎ በግርድፉ የመጡ አይነት አይደሉም። የንስሐ ጥምቀታቸውን ወስደው ለሚቀጥለው ነገር አፒታይታቸውን ከፍቶ ነጥቷቸው ሄደው የሚቀጥል ነገር እንዳለ ገብቷቸዋል። ምን እንደሆነ ግን አያውቁም፣ ግን አፒታይታቸው ክፍት ነው። ስለዚህ እግዚአብሔር ራራላቸው። በዚህ አይነት መጠን ላለ ሰው እግዚአብሔር አይቶ የሆነ ቀን ያጠግበዋል። ረሀብ በረሃብ ብትሆን የሆነ ቀን ይጠብቀሃል። እና ሰዎቹ በጣም ረሀብተኞች ናቸው። ጳውሎስ ሲመጣ አገኛቸው፣ አስራ ሁለት ናቸው አገኛቸው። የጠየቃቸው የመጀመሪያ ጥያቄ ባመናችሁ ጊዜ መንፈስ ቅዱስን ተቀብላችሁን? ዋው ይውላችሁ። አሁን አዲስ ሰው መንገድ ላይ ስናገኝ ጌታን ተቀብልሃል ምንለው ቸርች ስናገኝ መንፈስ ቅዱስን ተቀብለሃል ነው ምንል። ክርስቲያን የሚያደረግ መንፈስ ቅዱስ ነው። ክርስቶስን የሚመስል ህይወት በአንተ ውስጥ የሚያደረገው መንፈስ ቅዱስ ነው። የእግዚአብሔርን ቃል አካል የሚያለብስል መንፈስ ቅዱስ ነው። ኢየሱስ ራሱ እያስተማራቸው ነገሩ ከጭንቅላት ወደ እግር አልወረደም። መንፈስ ቅዱስ ሲመጣ ነው የኖሩት። ጌታችን እንዳስተማረው የማለት ቦልድነስ አግኝተው ወክ ያደረጉት መንፈስ ከወረደባቸው በኋላ ነው። እንዳለስ እንኳ አላቅም ምንድን ነው መንፈስ ቅዱስ። ይሄንን ላስተምራችሁ አልችልም። እጅ ጭነባችኋለሁ፣ አላ ውስጥ ገብቶ ያስተምራችሁ። ይሄ አንደኛ፣ ሁለተኛ ብለህ ልታስረዳው አትችልም። አይ እሱ ካልመጣ በእውቀት ብቻ አትችለውም። ይሄ ሥጋ ለባሽ የፈጠረው ቴክኒክ አይደለም። ክርስትና በመንፈስ የሚደረግ ኑሮ ነው እና ከዮሐንስ በኋላ ኢየሱስ መጥቷል። ብዙ አላወቁትም ኢየሱስ ከሄደ በኋላ መንፈስ ቅዱስ ወርዷል። ብዙ አላወቁም፣ አልሰሙም። ከሀያ ስድስት አመት በኋላ ጳውሎስ አገኛቸው። በኢየሱስ ክርስቶስ ስም አጠመቃቸው፣ እጁን ጫነ። ሁሉም እሚል ቃል አለ፣ በሁሉም ላይ እሚል ቃል አለ። እነዚህም ላይ እጁን ሲጭን ሁሉም መንፈስ ቅዱስን ተቀበሉ። ውስጣቸው ያለው አይደለም የተገለጠው ተቀበሉ፣ ገባ፣ መጣልያቸው ላይ መምጣቱን ምልክት ትቶ በልሳን ተናገሩ፣ ሁሉም አንዳንዶቹ ደግሞ ትንቢት የእግዚአብሔር መንፈስ እንዲህ ይላል አሉ። መንፈስ ቅዱስን አናቅም ያሉ ሰዎች ወርዶባቸው እንዲህ ይላል። ከዛ በኋላ ነው ብራዘር፣ ሁለት ዓመት ከሶስት ሳምንት ቁጭ አድርጎ ያስተማራቸው የእግዚአብሔር ቃል እንኳን እንዲገባኝ። መንፈስ ቅዱስ ግዴታ ነው ኦፕሽን አይደለም። ቢኖር ጥሩ ነው የምትለው አይደለም። ያለ መንፈስ ቅዱስ አይጫልም። እምንነግር ለአይምሮ ብቻ አይደለም ለልብህም ነው። የእግዚአብሔር ቃል ሥጋ ለብሶ በአንተ መታየት አለበት። እውቀቱን ልትሰማኝ ትችላለህ፣ አትኖሮም ያለ መንፈስ ቅዱስ። የኤፌሶን ከተማ የነበሩ ቅዱሳን ምን ያህል ጠንካራ ትምህርት ይሰሙ እንደነበር ለማወቅ ኤፌሶን ደብዳቤ ማንበብ፣ ፒክ የነካ ክላይማክስ ላይ የወጣ እውቀት የተገለጠበት ደብዳቤ ነው። እንደ ቀልድ ነው የጻፈው ደብዳቤ ስለሆነ በየቀኑ አይነበብም። አንድ ቀን ይነበባል። ጳውሎስ በጣም ከናፈቀ ይደገምላል። ከዛ ሌላ ከተማ ሊነበብ ሄዳል። የተነበበ ቀን ነው የገባቸው። እኛ ይህ በስድስት ወር የምንማረው እነሱ የተነበበ የተነበበ ቀን ገብቶናል። በቃ ሌላ ከተማ ሄድ፣ ከዛ ይኖሩታል። ለምን ይመስላል? በኖርማል ሴኪላር በሆነው እውቀት ጭንቅላታቸው ክፍት ስለሆነ አይደለም። መንፈስ ቅዱስ ውስጣቸዋል። በእነሱ ያለው የእግዚአብሔር ቅባት ያስተምራቸዋል። እሱ ያስተምራቸዋል። ሌላ አስተማሪ ኢቭን አያስፈልግም። ምን ማለት መሰለ፣ ሰባኪ አያስፈልግም ማለት አይደለም። የሚነገርን ያብራራልሃል ማለት። በጳውሎስ እጅ የሚሰራው እግዚአብሔር ነው። አንተ በእኔ እጅ፣ እኔ እኮ እሰራለሁ፣ አነሳለሁ። እግዚአብሔር እግዚአብሔርም በጳውሎስ እጅ እጅግ የሚያስደንቅን ተአምራት ያደርግ ነበር። በእጁ ሰራይልና አልበቃ አለው ጊዜ እጁ አልበቃ ጠበበው። ጨርቅ ተዋሶ የጳውሎስን ሰውነት የነካ ጨርቅ ምን ማለት መሰላችሁ? ሰውየው ጭንቅላቱ ላይ የሚያስረው እንደ እንትን ነገር አለ እና ላብ የነካው ረጅም ሰዓት ቆሞ ያስተምራል። በዛ ላይ እንደምታውቁት ነው እንግዲህ ሙቀት ነው አገራቸው

ይህ እየሰራብን ርቦኝ፣ ለምን እሞታለሁ? ለምን አያጠግበንም? እጁ ሰፊ አይደል? ዴሱ እኮ ወንዝ እኮ ውቅያኖስ እኮ ነው፣ እከፍተዋለሁ፣ ውሃውናል አረካለሁ እኮ። ለእግዚአብሔር የሚመች ነገር አትሞስፌሩን እናስተካክለው፣ መቶ የሚሰራበትን እድል እንስጠው። መዋረዴ ከሆነ ተዋርጄ ከሰራልኝ ለምን አልዋረድም? እሱንም የሚያሰራው የኔ አለመቻል ከሆነ ቅቅቅቅ ለምን አደለም? ይሄ ብቻ እኳ አይደለም። ውጤቱ እኮ ከቸርችና ይሄ ጌታን ጌታን ከሚለኩ አልፎ ሄደ። በጥንቆላ ስራ ይተዳደሩ የነበሩ ሰዎች የጥንቆላ መጽሐፋቸውን ሰብስበው ይዞ መጡ እኮ ይላል። ጠንቋይ ሰፈር ገባ እሳቱ። ምድረ ጠንቋይ ኮተቱን ይዞ መጣ። ሰብስበው ይዞ መጥተው ሀምሳ ሺህ ብር የሚጠጋ መጽሐፍ እኮ ነው። ምድረ ጠንቋይ ሰብስቦ ይዞ መጥቶ ከምሮ አቃጠለ። ከዛ ተንበረከኩ። በቃ ንስሓ አስገባን። ሪቫይቫሉ ከሸርች ፕሮግራም የዘለለ ነው። ከዚች አዳራሽ ያለፈ ነው። ወደ ከተማ የሚወጣ ነው። መንገዶችን የሚወርስ ነው። ምድርን ወደ ንስሓ የሚያመጣ ነው። ለምድር ረፍትና ሰላም ምክንያት የሚሆን ነው። ጥላውንን አሙቆ ከመሄድ የዘለለ ነው። ሀገር ተንበርክኮ ንስሓ የሚገባበት የሰው ፊት ወደ እግዚአብሔር የሚመለስበት ዓመጠኛና ልከኛ ተሰብሮ ዝቅ የሚልበት ይሄ ነው ሪቫይቫል። አይ ናቹራል ሆነውም አለም ስፒሪት ሪልሙም ሊክደው አይችልም። አይ መሬት ላይ ያሉ ሰዎችም ሪያክት አረጉ፣ መንፈሳዊ ዓለሙም ሰሬ እንዳረገ አምላክ ነው የወረደው። መንፈስ ቅዱስ እግዚአብሔር ነው። አይ አጋንንቶች አይችሉትም። መተተኛና ጠንቋዩ ተሸንፈናል አለ። የሚበልጠን መጥቷል አለ። እሱ እግዚአብሔር ነው አለ። ተንበረከኩ። በዚህ ጉዳይ መጸለይ ካለባችሁ ዛሬ ጀምሩ። ልባችሁ ባያምነውም አንደበታችሁ ይናገረው። ና የሚመጣ ላይ መስል ይችላል። ና አለማመኔን እለፍና ስራ በሉት። አለማመኔን ደግፍ። ኃይል ይምጣ፣ ጉልበት ይምጣ። የምድሪቱ ተስፋ ያለው ቤተክርስቲያን፣ በማንም እጅ አይደለም። የዚህ ምድር ተስፋ ቸርች ላይ ነው። ቤተ ክርስቲያን ያለ መንፈስ ቅዱስ ሕያው አደለችም። ይኸውላችሁ መኖር አይቻልም አይደለም እያልኳቸው አሉት። መኖር ትችላለህ፣ ዘጠና ፐርሰንት ያለ መንፈስ ቅዱስ በጭንቅላት ብቻ መኖር ትችላለህ። ማንም እንደሚኖረው ትኖራለህ። ክርስቲያን ግን አትሆንም። የኢየሱስ ግን አትሆን። የእግዚአብሔር ኃይል ግን ባንተ ዘመን አይመጣም። እርግጠኛው ዝም ብለህ ኑሮውን ኖረ ትሞታለህ። ለብዙ ሰዎች መለወጥ ምክንያት ግን አትሆን። አይ እነዚህ ሰዎች የራሳቸውን ጥለው የጌታን ሲይዙ እኮ ነው። ኖ ኖ ኖ ኖ አለ ጳውሎስ። የማይወዱት የማይቀበሉት ሰዎች መሃል እኮ ነው። አይፈልጉትም። የኤፌሶን ሰዎች አርጤምስ ታላቅናት አርጤምስ ታላቅናት፣ እያለ የሚጨፍር ሕዝብም አለ። መንፈስ ቅዱስ የወረደበት እንደዛ አይደል? ያሉት ይሄ ጳውሎስ የሚሉት ሰውዬ እዚህ ከተማ ከመጣበት ቀን ጀምሮ እኮ ነው ያሉት። ልዩነት ሆነ። ለምን ይሄ ሰውዬ መጣ? ታዲያ ምን ተፈጠረ ሲሏቸው፣ አርጤምስ ተዋረደች። የመጀመሪያው ቀጥሎስ፣ ተከታዮቿ ቀነሱ። አንደኛ፣ እሷን አዋረዳት። ቀጥሎ ተከታዮቿን በሙሉ ሸርች ይዟቸው ሄደ። ሌላስ የእኛ የስራ በር ተዘጋ። ጣዖት እየሰራ ነበር የሚሸጠው ዴሜጥሮስ የስራ በሬን ዘጋው። እና ሊያደህየን ነው። እንደውም እንደዚህ ያለ ኮ ድሜጥሮስ እዚህ ብቻ አይደለም፣ በመላው እስያ ዝናውን ሰምተውታል። ሌላ ከተማም ላይ በመላው እስያ ይልና ከጥቂት በጣም ከጥቂት ከተሞች በቃ በሁሉም ከተማ እየገባ ብዙዎቹን የእኛን ሰዎች ወደሚናገረ ወደዚህ እምነት እየቀላቀለ ነው። እና እኛ ከተማ መጥቶ እየደገመው ነው የከተማው እኩሌታ ተከትሎት ትሄድ ደካማ ነው ሰውየው ለክብሩ የማይጨነቅ ሰው ነው ሰውየው እንበላው የምንጠጣው ብሎ ብዙ አይጨነቅም የሚጨንቀው የእግዚአብሔር ፕሮግራም ፕሮግራሙ የጊዜ ነው ልቡ የሚቃጠለው የእግዚአብሔርን ሀሳብ ለማስፈጸም ስለዚህ እግዚአብሔር በእሱ እግሮች ይራመዳል በእሱ እጆች ተጠቅሞ ይሰራል በእሱ መገኘት ህሉን ነሆን ያሳያል የሰውየው ፕሬዘንስ ለእግዚአብሔር መገኘት እንደ ምክንያት ነው ይሄ ከተማዋን እየቀየረ ያለውን ነገር የሚቃወም ሬዚስት የሚያደርግ ደግሞ መጣ ጳውሎስን ኢንፎርሰ ነው፣ ከተማው ለቆ እንዲወጣ። በጣም የሚያስደስተኝ ነገር ጳውሎስ ከተማይቱን ለቆ ወጣ እንጂ መንፈስ ቅዱስ ለቆ አልወጣም። ምን እንደሚገርመኝ ታውቃለሽ? ጳውሎስ ወደሚቀጥለው ከተማ ሄደልና ወረድ ብሎ የእግዚአብሔር ቃል ግን በኃይል ያድግና ያሸንፍና፣ ጳውሎስ የለም፣ የእግዚአብሔር ቃል ማይትሊ ፕሪቬል ሰውዬው የለም። የእግዚአብሔር ቃል መራመድ ጀመረ። ጳውሎስ የለም ሲሉት እኔ ራመዳለሁ። የእግዚአብሔር ቃል ብቻው፣ ያለ ጳውሎስ፣ ያለ ሳምባዲ። የእግዚአብሔር ቃል ግን ጳውሎስ ኤፌሶንን ትቶ ወጣ ው ሊሉ ሲሉ ስ ያለ የእግዚአብሔር ቃል በኃይል አየ ጳውሎስን አሮሮጣት ትይዘዋል። የእግዚአብሔርን ቃል እንዴት ትይዘዋል? በምን እጅ ትጨብጠዋል? እንደዚህ ቋት ይዞም ያመልጥሃል፣ በእጅ ውስጥ ይወጣል። እኔ ብያዝ ብለዋል እኮ ወንጌል ያያዝ። የእግዚአብሔር ቃል ግን በኃይል ያድግና ያሸንፍ። ጂሰስ አንድ ቃል ተዚላቹዋል። ሳሙኤል መጽሐፍ ላይ ነው የእግዚአብሔር ታቦት ተማረከ ሚለው ማረኩት ይላል እዛ። ፍልስጤማውያን ወሰዱትና ካህን የለም ቤተ መቅደስ ምናምን የለ ምንም የለም። ታቦቱ ብቻውን ዳጎን ቤተ ጣዖት ወስዶ አስቀመጡት። ምን እንደምሰራ እናያለን ብለውት ያለ ሰው የማይንቀሳቀስ መስሏቸው፣ በጠዋት እንዴት አድረው ይሆን ዳጎንና እግዜር ብለው ሲገቡ፣ ዳጎንን ተክሎታል። ገፍታሪ ሰው የለም፣ ብራዘር ተክሎት አደረ። እጁና እግሩ ተሰብሮ አደረ። አንስተው ይላል እግዜርን። ማንም አያነሰው፣ ያኛው ነው የሚወድቀው። አንስተው ቦታው ላይ ያስቀምጡት። እኔ ክስት ደይ ሲመጡ ደግሞ ጭንቅላቱ ተሰብረዋል። እግዜር አናቱ ቆርጦጣለው ከሰባበረው በኋላ አልበቃል። ከእንጨት ጋር ምን አታገለኝ ብሎ ህዝቡን በባጭ መተ እጁ ወደ ከተማ ሁሉ ሄደ። ካህን እኮ የለም የሚያጥንለት እኮ የለም። እግዚአብሔሩ ተንቀሳቀስ ብሎ የሚጮህ እኮ የለም። ብቻውን ይራመዳል ብራዘር። አያስፈቅድህም እሱ ሉዓላዊ አምላክ ነው። የሚመስለው የለም። ልስራ ካለ ስጋ ለባሽ አይከለክለውም። አንተ ፈቅደህለት አይደለም የሚመጣው። ፈቃድን ተጭኖ ይመጣል። ፍላጎትን ኢንፍሉዌንስ ያረገ ያለ እኔ ይሰራም፣ እንዳትል እንዳትሸወድ። ቢሰራ ጥሩ ነው፣ ያለ አንተ አንተን። ያለ እሱ ማን አኖረው? እሱ ያለ ማንም ለዘላለም ኖረዋል። ብቻውን በራሱ ሕያው ነው። የእስራኤል አምላክ ነው። እንደዚህ እያረገን ያለው አሉ። ታዲያ ምን ብናረግለት ነው? አረባካችሁ ተለማምጠን ወደ አገሩን መልሰዋል። እከሌለ እከሌለ ሳሙኤል ያለው እኮ እዛ ነው። እዛ እኮ ነው ያለው እኮ ሳሙኤል። ያለ ሳሙኤል አልሰራም አላለም። ያለ ሳሙኤል አልናገርም አላለም። ያለ ሳሙኤል ይሰራል ከፈለገ በሳሙኤል ካልፈለገ ብቻውን ይሰራል። ሰማይና ምድርን ባንተ እጅ ነው እንደደግፈው ያቆመው በራሱ እኮ ነው። ሰማያትን የያዘው መላእክትን የሚያስተዳድረው በኔና በአንተ ጠባብ አይምሮ ይመስልሃል ያንተን ሕይወት አያስተዳድርም። ያንተ አይምሮ እንኳን ሌላ ሁሉ በእርሱ ተጋጥመዋል። ሁሉን ይዞታል። ተለማምጠውት ከግዛታቸው አስወጡ። ተለማምጠ በብዙ ምጥ ያለ ማንም እሰራለሁ ጳውሎስ ኤፌሶንን ለቁ ያ ቃል ጳውሎስ እሱም ባይኖር እንደሚሰራ ምክንያት ነው። ሰውየው ሲኖር ሲኖር ይሠራበታል እንጂ ባይኖርም እንደሚሰራ ያውቀዋል። ኖሮ የሰራበት ቀን በግንባሩ መሬት ላይ ተደፍቶ እኔ ማንኛ ያለቅሳል። እኔ ባልኖር ግን እግዚአብሔር አይሰራም አይልም። ያለ እኔ ይሰራል። በእኔ ከሰራ እድለኛ ነ ሲጀመር፣ እኔ እኮ የሥራ ባለቤት አይደለውም፣ መሳሪያ ነኝ ነው የሚለው። ይህንን ውሃ ማንሳትም መጣልም መጠጣትም መድፋትም የኔ ነው። ጳውሎስ እንደዚህ ዕቃ ነው፣ ማንሳትም ይችላል፣ መጣልም ይችላል እግዜር፣ መጠጣትም፣ የክብርም የውርደትም ማድረግ ይችላል። ካፌ ወጣ ቃሌ አደለ የሚለው ሰው ይጠቀማለ፣ እኮ አደለ የሚለው ንሻውን ያደርጋል፣ የላኩትንም ይፈጽማል እንጂ በከንቱ ወደ እኔ ቸርቿን ፕላንት አርጎ ትቷት አልሄድም። ለሚያምነው መንፈሳዊ ልጁ ሁሉ የራሳቸውን ይፈልጋሉ። ጢሞቴዎስ የክርስቶስን ይፈልጋል ብሎ ትረስት ለሚያረገው ለእውነተኛ መንፈሳዊ ልጁ ለጢሞቴዎስ ቤተ ክርስቲያኒቱን ሰጥቶ ጳውሎስ አልፎ ሄደ። ጌታ በመንፈሱ ትኩሳት ይጀምር። መንፈሱ ከመጣ የእግዚአብሔርን ቃል መማር ቀላል፣ የእግዚአብሔር ቃል በቀላሉ ይገባናል። መንፈሱ ከመጣ የሰዎች ህይወት ላይ የተገለጠ የእግዚአብሔር ኃይል ማኒፌስቴሽን ይኖራል። ትክክለኛ ኮራፕት ያልሆነ የሚመስል ያልሆነ ጄኒውን የሆነ የእግዚአብሔር ኃይል ማኒፌስት ይታያል። በጳውሎስ እጅ እጅግ የሚያስደንቅ ነገር ይሆን ነበር። የተገለጠ ኃይል ይሄ ብቻ አይደለም። የአጋንንቱን መንደር ይመታዋል። አርጤምስን ያዋርዳታል። ተከታዮቿን በሙሉ ወደ ቤተ ክርስቲያን ይዞ ይመጣል። አያሌ መተተኛና ጠንቋይ ተሰብስቦ መቶ ንስሐ ይገባል። ኦርዲነሪ ሰው ብቻ አይደለም። መንፈሳዊው ዓለም ላይ በጨለማው መንግስት ውስጥ ያለ በሙሉ ሰረይ እንዲያረግ ይሄ ብቻ አይደለም። ነገሩን ከስጋ ለባሽ አላቀቀዋል። የመንፈስ ቅዱስ ከሆነ ያለ ጳውሎስ መስራት እንደሚችል ያሳያል። የስራው ባለቤት እኔ ነኝ ሲል ጳውሎስ በሌለበት ብቻውን ይሰራል ዋነኛ የሪቫይቫሉ ምክንያት የነበሩት ሰዎች ወጥተው ሄደው፣ እግዚአብሔር ቃል ግን ተብሎ ይጻፋል። የመጣው መንፈስ ሪል መሆኑን የምታውቁት ከስጋ ለባሽ የተላቀቀ ከእኔ ጋር ከተያያዘ ሪል አይደለም ፌክ ነው። እኔ እልም ብዬ ሴት እልም ካለ ማንመድ መለኮታዊ ከሆነ ጥላውን ሌላ ቦታም አይደለም ቢሞት ስራው ይቀጥላል። ጳውሎስ ሞቷል፣ ወንጌል ቀጥሏል። ሪል ነበራ። ሪል ጴጥሮስ ሞቷል፣ የቤተ ክርስቲያን ተካይ ሞቷል። ቤተ ክርስቲያን ሰፍታ ገዝፋ ቀጥላለች።